ይስጥልኝ አካም ነገያ ሄቶቴ ጠና ብለይ ወይም ነው መጨናነቅና መደበት ከኑሮ ጋር መጋጨት ግራ መጋባትና ሐሳብ ማጣት ይቀራል። ወደ ውብ የኪነ ጥበብ የሙዚቃ የጨዋታና ቁም ነገር ዓለም አብረን እንጓዛለን። ሁሉም ጥሩ ይሆናል። በቅድሚያ እስቲ የገንዘብ ልምዶቻችንን እንመልከት። አንዳንድ ጊዜ ገንዘብ እጄ ላይ አይበረክት አለ፣ ብዙ ገቢ ያለኝ ግን ወጪ የት እየሄደ እንዳለ አላቅም የሚሉ ሰዎች አንዳንድ ትናንሽ ብለው የናቋቸውን ነገሮች ይመልከቱ። ለብቻቸው የሚኖሩ ሊሆኑ ይችላሉ። አብረው ከሰዎች ጋር ወይም ቤተሰብ ውስጥ አንድ ላይ የሚኖሩ ሰዎች ሊሆኑ ይችላሉ። አንድ ላይ ማየት አስፈላጊ ይሆናል። ያልተገባ ገንዘብ የሚያስወጡን መጥፎ ልምዶች ውስጥ ብዙ ሰዎች የሚጸጸቱባቸው ሪፖርቶች ተብለው ነው የወጡትና የፈጣን ምግቦች ሱስ ነው አንደኛው። ባለንበት ዘመን ቢዚ ነን ወይም ደግሞ ሰዓቶቻችን በስራ በተግባራት የሚያልፉ ናቸውና ማብሰልን ብንፈልገው እንኳን አስቀድመው የሚመጣልን ነገር ብዙ ሰዎች በጥሩ መንገድ አብስለው ዴሊቨር ያደርጉልናል። ምን ችግር አለን? ዞሮ ገንዘቡን የማገኘው እንደነኛ አይነት ፍላጎቶችን ለማሟላት ነው የሚል ውሳኔ ሊመጣብን ይችላል። ወይም እና አዲስ ከምከትፍ ድስት ከምጥድ እሱ ላይ ቢዚ ከመሆን በልቼ በዚሁ እውላለሁ በዚሁ አመሻለሁ እንላለን። ችግር የሚሆነው የፈጣን ምግቦቹን በየተወሰኑ ጊዜቶች መመገባችን ሳይሆን በየቀኑ በድግግሞሽ የምናደርገው ሲሆን ነው። ፈጣን ምግቦች በባህሪያቸው ያስጎመዣሉ፣ ሱስ ያስይዛሉ፣ በፍጥነት የምናገኛቸው ይሆናሉ። እነኚህ ማታሊያ መንገዶች ናቸው። ስለዚህ ቤት ውስጥ ማብሰል የምንችልበት አቅምም ጊዜ ቢኖረን እንኳን በቃ ትላንት የበላሁትን ቴስት ልድገመው፣ የዛሬ ሳምንት የበላሁትን ልድገመው በሚል እያፈራረቀን ልንጠቀም እንችላለን ነው። ይሄኔ በጣም በርከት ያሉ ገንዘቦችን በየቦታው ልናወጣ እንችላለን የሚለው ተጠቃሽ ምክንያት ሆኗል። ስለዚህ እስቲ እዩት ምን አይነት ፈጣን ምግቦችን አብዝታችሁ ትመገባላችሁ? ቢሮ እንዲመጣላችሁ፣ ቤት እንዲመጣላችሁ፣ መንገዳችሁ ላይ እንዲደርስላችሁ፣ ወይም ደግሞ በየደረሳችሁበት የምትገዙበት ሪሲትም ወይም ደግሞ ትራንዛክሽንም ካለ እዩትና አግባብነት ነበረው ለዛች ትንሽ የፈጣን ምግብ ያንን ገንዘብ ማውጣታችሁ ወይስ እሱ ገንዘብ አስቤዛ ይዞ መግባት ይችል ነበረ የሚለውን ማሰብ ትችላላችሁ ተብሏል። ከዚህ ጋር አብሮ የሚሄደው የኦንላይን ፉድ ዴሊቨሪ ብለው ያስቀመጡት በሌላው ዓለም በደንብ መቆጠር ይችላል። ትራንዛክሽን አለው፣ ምልልስ አለው። አፓርታማዎች ውስጥ ቤቶች ውስጥ ብዙ ምልልሶች አሉ። የምግብ ጠቅላላ ፓኬጆች ገንዘብ ያስወጣሉ። የአድራሾቹ ዋጋ አለ፣ ትራንስፖርቱን ጨምሮ እንደምንመጣው አይነት። ስለዚህ በድግግሞሽ ይሄ ልምድ ካላችሁ መጥፎ ልምድ ነው ብላችሁ እስካልጣላችሁት ድረስ ወይም እስካላስወገዳችሁት ድረስ አሁንም ገንዘብ ላይ በረከት ይችላል ህይወታችሁ ውስጥ የሚል ነው። ምግብ ማመና ዴሊቨሪ ው አሁን ቢዝነሱ ከመስፋፋቱ አንጻር እነኚህ ሰዎችም የእኛን ፍላጎት መሰረት አድርገው የፈጠሩት ቢዝነስ ነው። መጠቀም አለባቸው ግን መጠቀም የሚኖርባቸው አንቺ ገንዘብሽን አስተዳድረሽ ጤናሽን ጠብቀሽ በተፈጠረው ክፍተት ውስጥ ነው ልታዣቸው የሚገባ እንጂ ያው ከሰኞ እስከ እሑድ ሁልጊዜ በዚህ በቃ ምግብ በማመላለስ ውስጥ ተካለች። ምንም ጥያቄ የለውም፣ ብዙ ወጪ ነው የሚያስወጣ። አንድ ልጅ እንዲሁም አሜሪካ ውስጥ ትመጡ ከሚያስፈልጓችሁ በቃ መሰረታዊ ክህሎቶች በጣም አስፈላጊ ከሚባሉት ብሎ ያነሳው ኩክ ማድረግ አለ፣ ምግብ ማብሰል። ምግብ ማብሰል ያው ተቀጥረሽ ለመስራት ሳይሆን ለራስሽ፣ ምክንያቱም ማንም የሚያበስልልሽ የለም። ሁሌ ደግሞ ምግብ በዴሊቨሪ ጤነኛ ምግብ ላስበሄት ትችያለሽ፣ ወጪውም በጣም ብዙ ነው። ስለዚህ ቤት ውስጥ ሁሌ ምንም ጥያቄ የለውም፣ አብስሎ መመገብ ብዙ ነገር ሴቭ ያደርጋል። አንድ ልጅ ግን ምን ሲላየሁት ሊስትሮ የሚሰራ ልጅ ነው እና ይሄ በየአይነቱ ምናምን አነስ ያሉ ቤቶች አሉ አይደል፣ እዛ ሄዶ ምሳውን በላና ቁርሱን ደግሞ አምባሻ ነው የበላው። እና ቤት አሰራ እሱ ብዙ ጣጣ አለው አለ ጋዝ አለ አለ ከሰሉም አለ ጊዜውም ደግሞ በጣም ይህም በልቼ እገላገላለሁ። ተመጣጣኝ ነው ዋጋው ብዙ ወጪ አለው አለ እንዲሁም ላብስል ካልኩኝ እኔ አይቻለሁ። እዚህም ሀገር አንዳንድ ቪዲዮዎችን ሰርተው እነኚህ ሁሉ ነገሮች ቢሰጡ ይህን ምግብ ለሚያዘጋጀው ሰው ፈ ብላችሁ ገንዘባችሁን ሰጥታችሁ እዛው እንደ ኩፖን መብላት ትችላላችሁ የሚል ብዙ ግን የሚያፋጥጡ ጥያቄዎች በኮመንት ስር መጥተው አይቻለሁ። ለምሳሌ ያልከው የፈራኸው ኢነርጂ፣ የፈራኸው ጊዜ፣ የፈራኸው የምግብ ግብአት ለአንድ ወር መጠቀም ምትችላቸው ሆነው ታገኘዋለህ። በአንዱ ክፍያ ላይ ወይም በሁለት በሶስት ክፍያ ላይ እስቲ ሞክረው የተባሉ ሰዎች አንዳንዴ፣ ለምሳሌ ዱቄት ቢያስፈልግሽ ዱቄት አንድ ኪሎ ገዝተሽ አንድ ኪሎ ለብዙ ጊዜ መጠቀም ምችው መሆኑን ልንዘነጋ እንችላለን። ለምን ያለቀውን ውጤቱን ነው የሚሰጡሽ እነሱ። ውጤቱን ደግሞ ፈተሽ መብላት ብቻ ነው። ፈተሽ ስትበዩ ጣዕም አለው ቅድም እንዳለው የሚያስጎመዥ ነገር አለው ደግሞ ጊዜንም ተጠቅም ያለው የሚል ነገር አለ። አንዳንዴ እየበላን ልንሰራ እንችላለን። ስለዚህ ቤትሽ ውስጥ ምን አንደፋደፈሽ ያንን ቴስት ለማምጣትም ልትጨነቂ ትችያለሽ። ሙያ የለኝም ብለሽ ልታስብ ትችያለሽ። ብዙ ምክንያቶች ልንደረድር እንችላለን፣ ግን ሪሲቶቹንና ትራንዛክሽኖቹን እዩና ፍረዱን ራሳችሁ ያወጣችኋቸውን ነገሮች። ሌላው ቁማረን ይመለከታል። እየተዝናናን ነው ብለን እናስባለን። አሁን በስልክ አማራጮች በጣም ብዙ ግብዣዎች አሉ። አንዳንድ ማርኬቶች ወይም ገበያዎችም አንዳንድ ነገሮችን ስትገዢ ወይም ደንበኛ ስትሆኝ ደግሞ ቀጥለሽ ሞክሪው አንድን ሰጥሻለን ሶስት ጊዜ ከተመላለሽ አንድ ምርቃት አለ የሚሉ ፖይንቶችን የማሰባሰብ አይነት ቀላል ደንበኛን የመሰብሰቢያ መንገዶች እየመጡ ነው። በሌላው ዓለም ላይ ብዙ ሰዎችን ያከሰሩ ናቸው። የሚሰጡት ኦፈር ወይም ጥቅማ ጥቅም እንዳለ ሆኖ እየተዝናናን ነው ብለንም እንድናስብም አማራጮችን ሰጥተው ብዙ ገንዘብ አውጥተን ትንሽ ስናገኝ እየተደሰትን እንቀጥለዋለን በኋላ ሃብት ስናጣ ኪሳችን ሲራቆት የት ነበር ገንዘቡ ብለን ስንል ስናሰላው ነው ምን እንደነግጠው የሚለውንም እናስብ ነው። ሌላኛው የጊዜ ገደቡን ያልጠበቀ የአገልግሎት ክፍያ ነው። በጣም ብዙ አገልግሎቶች አሉ ህታችን ውስጥ አሁን የመጡ እንደምንኖርበት ቁሳቁስም ንብረትም የኑሮ ስታይልም አማራጮቿ ነው የመጡ ና በደንብ አቅደን ማስታወሻ ጽፈን አላርም አዘጋጅተን በዚህ ወር ምን ያልከፈልኩት ነገር አለ፣ በሚቀጥለው ወር ምን አለብኝ ካላልም በስተቀር ቅጣትም ወለድም የሚያስከትሉብን ነገሮች አንዳንዱ ቅጣቶች ና ወለዶች በሌላው ዓለም እንደውም የተባለው በፐርሰንት እያባዟቸው ከአገልግሎቱ ኖርማሉ ክፍያ በላይ ይሆናል። ለቶ ብር መክፈል ሲኖርብሽ አስር ፐርሰንት ተብለሽ ከሱ በላይ ሊሆን ይችላል የምትከፊው። ስለዚህ ይሄን ማሰብና ማስተዳደር አስፈላጊ ነው። አንዳንዱን ማስተዳደር አንችለውም፣ ያለውን ነገር ደግሞ ይሄን ኃላፊነት ለሚወስድ አካል መስጠት ይፈልጋል። ያልተገደበ የምግብ ግብአት አጠቃቀምም እንደዛው። ብዙ ሰዎች ቅጣት ስትየ የትራፊክ ቅጣት ኮ ብዙ ሰው እያሳበደ ነው እሱ እንደውም ይሄ ከደንብ መተላለፍ ጋር የመጡ ከፍ ያለ ቅጣት ከመሆኑ ጋር ተያይዞ በደንብ ነው የሚያናጋው ገቢሽን አይደል? አንድ ሁለቴ ትቀጪ፣ በቃ አለቀ። አንድ ሺ ብር ትንሿ ተብላ እርከኗ የሚቀጣ አንድ ሹፌር ካለ ምናልባት ደሞዙ አምስት ሺ ና ስድስት ሺ ብር ከሆነ አንድ አራተኛው የለም ማለት ነው። እና ግን ብቻ ይሄ ቅጣት ከጀመረ ጀምሮ ግን ምን አይነት ለውጦች መጡ የሚለውም አንድ ላይ ቢሰራ ጥሩ ነው። የምር የባህሪ ለውጥ መጥቷል ሰዎች ላይ አስተካክለዋል። እነዚህ የሚጣሱ ህጎች፣ ደንቦች መቀነስ ችለዋል ወይስ ተባብሶበታል የሚለውን ነገር መፈተሻ ትተላለፊያቸው ቅጣቶችም እሱን እናንሳካልን በጣም በሽ ድንገት ብዙ ነገርሽን የሚያዘቡ ነገሮች ያው ጠነ ገደቦች ሊያልፉብሽ ይችላሉ። ብዙ ነገሮች ውይ ብዙ እኮ ነው፣ ቲጂ ብዙ ነው። አሁን ጉዳይሽን ስታስቢው አንዱ አለቀስት ወራቶቹ በሙሉ ተይዘዋል፣ በጉዳይ ተይዘዋል። እና አሁን አንዳንድ ነገሮች ያ ነገር ጽፈሽ ካላስቀመጥሽ ምን አርገናል መሰለሽ፣ ቤት ለምሳሌ ግንቦት ወርን እነኝህ እነኝህ እነኝህ ነገሮች የምናደርግባቸው በሚል ለማምጣት እንበልና ተሽከርካሪ ካለሽ ቦሎ፣ ኢንሹራንስ ምናምን ይሄ አብረው የሚሄዱት ነገሮች አሉ አይደለ? ቀኑን አጀስት ማድረግ ትችያለሽ። በነገርሽ ላይ የተንጠባጠበ ሚያዝያም፣ ጥቅምትም፣ ጥርም ጉዳይ ከምለው የመኪናውን ጉዳይ ማለት ነው የተባለው። አሁን የትምህርት ቤት ጉዳይ የልጆች ይኖርብሻል። የቤት ጉዳይ ሊኖርብሽ ይችላል። አንዳንድ እድሳት የሚፈልጉ ፋይሎች፣ ዶክመንቶች ወይም ደግሞ ይሄ እስከ ኖርን ድረስ ከስር ከስር አብረውን የሚቀጥሉ ነገሮች አሉ። በደንብ የዶክመንት ቀነቀጠሮና ገደብ ከሌለ ካሌንደር ካልተጠቀመን ብዙ ጉዳት ለቅጣት ሰለባ መሆንሽ አይቀርምና በቅጣት ውስጥ ደግሞ የሚወጣው ገንዘብ ኪሳራ ነው። እና እሱን ማሰብ ያስፈልጋል። ይሄ አሁን ምግብና አስቤዛ ጋር ቶሎ ቶሎ የምንገዛው ነገር ስለሆነ ለብቻ ሽምኖርሽ ከቤተሰብ ጋር አለን መቼም ወጣ ገባ እያልን እንገዛለን። የሆነ ነገር ትዝ ሲለን እንሄዳለን። ግን መግዛቱም እንዳለ ሆኖ ያልተገደበ የምግብ ግብአት አጠቃቀማችንን እንየው። እንደው ምን ብለው አስልተውታል? ለምሳሌ አንድ ኪሎግራም ካሮት ብፈልግ በሳምንት ውስጥ አንድ ኪሎግራም ካሮት ተለቅ ተለቅ ያለው ከሆነ ስምንት ዘጠኝ ነው ቁጥሩ በቁጥር ስናሰላው ማለት ነው። አንዱን አንስተሽ ባስኬት ውስጥ ተጠቀሚ። አንዱን ለሰኞ ሳይሆን እንደው በአማካይ ለምሳሌ ለነገሩ እንደ ፍጆ ከኪሎ ምን ያህል ነው የሚለውን አንዷን አንስተሽ ለምሳሌ ግማሿን መጠቀም ያለብኝ ጥምጥዬ ይሄ ነገር ሙሉን ባደርገው እንደ ብክነት ነው የሚቆጠረው፣ እንደ ጥቅም አይደለም የሚቆጠረው። እዛ ምግብ ውስጥ አንዳንድ ምግቦች ያሉ ትንሽ ነገር ብቻ መክተት የሚፈልጉ። አዎ፣ ግን ከሚባክኑ ነገሮች ውስጥ አንዱ ያው ምግብ ነው። አንዳንድ ሰው በገፍ ይገዛና በስብሶም የሚጣል ምግብ አለ። ጥቅም ላይ ሰ አሁን ቆስጣ ለምሳሌ ጎመን አንድ እግር ብቻ መርጠሽ ለሆነ ነገር ጣል የምታደርጊባቸው የምግብ አይነቶች አሉ። እሱን አምስት ስድስት እግሩን ብገረድፈው ብክነት ነው የሚሆነው። ምግቡም ላይ ዳፍጥ ይችላል። ደስም ላይ ልሽ ይችላል። አፍሽ ላይ ብዙ ከምግብ ጋር የተገናኙ ነገሮች ላይ አንድ ላይ የሚያስቀምጡት ምግብን በገፍ ማስወገድ ከሚለው ጋር አሁን ይሄ ይሄዳል። አብረሽ ገዝተሸዋል አባክነሻል። እንደገና ደግሞ በገፍ እናስወግደዋለን። ለምሳሌ ድንች ገዝቼ ቅድም ያልኩትንም ካሮት አንዱን ስጥል አስዩ አስር ብር እየጣልሽ ሊሆን ይችላል። በኪሎ ሰማኒያ ብርና ዘጠና ብር የገባን የሆነ ሸቀጥ አንዱን ከላዩ ላይ ተበላሸኮ በሰበሰኮ ብለን ስንጥል፣ ስለዚህ ምን ተብሏል? ተበላሽቶ ጊዜ ያልፎበት ያስወገድነው ነገር ቅርጫታችን ውስጥ በጣም ብዙ የተበላሸ ገንዘብ ተጥሏል። ይሄ ባስኬት ውስጥ እንየው ልክ ስን ቆሻሻ ልንደፋ ስንል፣ በደንብ ንገረን፣ ምን ነበር የጣልነው? የእውነት ፍቅፋቂውን ብቻ ነው? የእውነት ያልተፈለገውን ነገር ብቻ ነው? ብዙ ሸምተን ነበር፣ ግን ብዙ ገንዘብ ጥለናል በቆሻሻ መንገድ የሚለውን እንድና ሰላም ጭምር ነው እሱን ያወሩት። ሌላው የሚያስፈልገንን ሳይሆን የምንፈልገውን የመሸመት መጥፎ ልምድ ደግሞ ብዙዎቻችን ተጠናውቶናል። ብዙም ብንሸምተው የማይጠቅመን ግን ደግሞ ስላየ ነው ብቻ ዋው ብለን የምንገዛቸው ነገሮች ሊበዙ ይችላሉ። አስር ጊዜ ኤቲኤም ካርዳችን እንድንጠቀም የገንዘብ ማስተላለፊያ መንገዶችን ቶሎ ቶሎ እንድንጠቀም ዋሌታችንን አስር ጊዜ እንድናስደነግጠው ምክንያት የሆኑ ነገሮችን እናያቸው። የእውነት ያስፈለጉን ነበሩ ወይስ የፈለግናቸው ነገሮች ነበሩ የሚለውን ብዙ የምንሰራው ወይም የምንጠቀመው ነገር የለም ግን የበዛ የዳታ ግዥን ፈጽመን ሊሆን ይችላል ለማይሆነው ነገር ለሚሆነውም ነገር ጠላቅል ሊሆን ይችላል። ያልተገባ የአባልነት ክፍያዎችም እንደዛው አንዲት ሴት ምናልችኝ ሰሞኑ እንደውም በአንድ መንገድ ያንን ተቋም ልትወቅስ ፈልጋ ነው ኔጋ ይደወለችው ና እንዴት አይጠሩኝም ለዚህ ነገር የሚገርመው ዓመት ሙሉ ኮ ኩፖን አለኝ ለዚህ ተቋም ዓመት ሙሉ ኩፖን የገዛችው ለምድነ የባልነት ቋሚነት ምዝገባ አላቸው ትከፊ ያለሽ አንዴ ነው፣ በሳምንት አንድ ጊዜ እሁድ እሁድ የአካል ብቃት እንቅስቃሴ ዓመቱን ሙሉ ማለት ነው ከዛ ይሄ ብርታታቸውን ጥንካሬያቸውን የሚጋሩ የሆኑ ኮሚኒቲዎች አባል ተወኛለሽ ማለት ነው። አንድም ቀን አልሄደች። አሁን አመት የሚሆናት ሚያዝያ መጨረሻ፣ ይህም ብሩ ተከፍሏል። ብር ግን ከፍላለች። የነገረችኝ የብር መጠንም እንዴ ብያለሁ። እኔ ለምንድን ነው ስላት፣ አንድ ቀን ብፈልገው ይሄዳለሁ። ኔትወርኩ ብዙ ሰዎች ጂም ይከፍሉና፣ ከፍለዋል እኮ የአመት ፓኬጅ ሊሆን ይችላል፣ የወር ፓኬጅ ሊሆን ይችላል፣ ግን አልተጠቀሙበትም እና ይሄንን እናስብ። ዋሌታችን ውስጥ ሊኖር ይችላል። አንዳንድ ጊዜ ደግሞ መጥሪያዎች ሊመጡልን ይችላሉ። አልከፈሉ የሚክፈሉ አድሱ፣ አላደሱም የተባልንባቸው ነገሮች አስተዋጽኦ ሳናበረክትባቸው የተሰባሰብንባቸው ናቸው። እኛም ጥቅም ሳናገኝ ነው እየከፈል ነው ያለ ነው። በስሜት ተነሳስተን አባል ሆነን ነው። ሳንሳተፍባቸው ነው አመቱን ሙሉ ይህን እያደረግን ያለ ነው የሚለው ሲታሰብ እንደ ፋይናንስ አቅም የሚጎዳ ነው። ሌላኛው ደግሞ በአጫጭር ጊዜ ገደብ ውስጥ የሚደረጉ የተጋነኑ የውበት መጠበቅ አካሄዶች ደግሞ ተብለው እኛ ሀገር ስለማይሰላ ነው አፍሪካ ተብሎ በጥቅሉ በጣም ብዙ ነገሮች ላይ ወጪ ያወጣሉ አፍሪካውያን ለውበት መጠበቅ በሚል ነው እንጂ በቁጥር ተባስቶ በአማካይ ይሄ ነው አይባልም። አሁን የአሜሪካ የአውሮፓ ጥናቶችን ብናይ ግን በሳምንት ሁለት ጊዜ ውበት ሳሎን ኬጅ፣ ማኒኪር፣ ፔዲኪር የምትጠቀሚ ከሆነ እያሉ በዶላር ያሰሉታል። ስለዚህ ገቢሽ ምን ነበረ ወጪሽ ምን ነበረ የሚለው እንዲሰላ ነው። ብዙዎቻችን ባወጣነው ወጪ መጠን ከፍ ማለት ብቻ ውበታችን የተጠበቀ ይመስለናል። ቅድም የጃፓኖቹ ነገር የሚመጣው እዚ ጋር ነው። ባወጣነው ወጪ ልክ ሳይሆን ለውበታችን በሰጠነው ትኩረት ልክ ነው መሆን ያለበት፣ ወይም የምናገኘው ትርፍ ብለው ይላሉ ጃፓኖች። ትኩረት ስናደርግ ምን ይላሉ? ለምሳሌ ቆዳዊ በጣም የደረቀ ሰው ነው ካለን፣ ዲሃይድሬት አድርግ ያለው ማለት ነው ይላሉ ማለት ነው። የትኛውን ነገር መጠቀም ብችል ነው ቆዳይ መለስለስም እርጥበቱን ጠብቆ መቆየት የሚችለውም ወደሚለው አማራጭ ይሄዳሉ እንጂ አሁን ለአንድ ቀን ማውዛት የሚችል የሆነ ነገር ጋር ገብተው ብዙ ገንዘብ አያውጡ ማለት ነው። አነስተኛ ወጪ የሚያስወጡ የውበት መጠበቂያ መንገዶችን በመጠቀም ጃፓኖችን ሪፈር አድርጉ ተብሏል። በእርግጥ አሁን ዓለም ላይ ላሉ የውበት ስታንዳርዶች ራሱ ጤናንም መሰረት ባደረገ ሁኔታ ምርት አምርተው በደንብ ኤክስፖርት የሚያደርጉ አገልግሎቱንም የሚሰጡ ሀገራት ውስጥ ይጠቀሳሉ ግን በጣም የተጋነነ ውድና በርከት ያሉ የቆዳ መንከባከቢያ ክሬሞችን የሚገዙ ሰዎች አይደሉም ወይም ዜጎች አይደሉም። ነው ያመርቱታል፣ ይሸጣሉ። ፍላጎት ያለው ሌላ አካል ስላለ ማለት ነው። የተጋነነ ዋጋ የተቆረጠላቸው የውበት ሳሎኖች ጋር ቶሎ ቶሎ ጉብኝት ማድረግ ይሻላል ወይስ ደግሞ ስለ ውበት አጠባበቅ በአነስተኛ ወጪ እኔ ማድረግ የምችለው ነገር ቤት ውስጥ አለ አካባቢ ላይ የሚለው ላይ ትኩረት ማድረግ ይቻላል፣ የሚለውንም ማሰብ ያስፈልጋል የሚለውን እነሱን ጠቅሶ ነው የተናገረው መረጃው። ሌላው የተሽከርካሪ ነዳጅን ይመለከታል። ነዳጅ አሁን ብንለውም ባንለውም ብዙ ሰውን ቆንጠጥ አድርጓል፣ ወይም ወደፊትም ስጋቱ ይቀጥላል። በየስንት ጊዜ ሆነው የምትቀዱት? አላማ በሌላቸው ጉዞዎች ነው ወይ የምትባክኑት? በእግር መጓዝ ባለመፈለግ፣ መኪና በማሽከርከር ፍቅር፣ እነኚህ እንደ መጥፎ ገንዘብን የማባከኛ ልምዶች ተደርገው ተቆጥረዋል። ስለዚህ ራስን ማስተዋል ያስፈልጋል። ሌላው ግዢ የሚፈጸምባቸውን ቦታዎች አለመለየት የሚለው መጥፎ ልምድ ነው። ለምሳሌ የተጋነነ ዋጋ የሚጠራባቸው ቦታዎች አሉ እኛም ሀገር ተመሳሳይ ምርት ተመሳሳይ የጥራት ደረጃና የምንፈልገውን መጠን የያዙ ግን እዛ ማካሄዳችሁ የምታወጡት ይህንን ነው የሚባልላቸው ቦታዎች ዋጋ ሳናነጻጽር፣ ደጋግሞ ብዙ ነገሮችን መግዛት እንግዲህ ብዙ ቢል እንዲኖረን ማድረጊያ መንገድ ነው። ስለዚህ ገንዘብ አይበረክትም። ሁሉንም ጉዳይ ለማስፈጸም ሁሉም ሰው እጅ መንሻ ይፈልጋል፣ ተለቅ ያለ ቲፕ ይፈልጋል እያላችሁ ኪሳችሁ ውስጥ በጣም ገባ የምትሉ ሰዎች ናቸው። ይህም ባድ ሀቢት ነው ተብሏል ያው። የምንሰጣቸው ሰዎች ብዙ ናቸው። አሁን ለምን ሰጣናቸው ለማለት ሳይሆን አንቺ ማነሽ አስር ጊዜ እጅሽ ውስጥ ወይም ኪስሽ ውስጥ ገባ ወጣ ያልሹ የሚለውን እንድናይ ነው። ሌላኛው ተጨማሪ ገቢ የለም የትራንስፖርት ምርጫችን ግን ምቾትን የሚፈልግ ሆኖ ሊሆን ይችላል በተደጋጋሚ ገንዘብ ግን የለም ሰርተን ያንን መሸፈን የሚያስችል ነገር የለንም። መቆጠብ የምንችልበት ነገርም አይኖርም። ምቾት ያላቸው ፍጥነት ያላቸው ለብቻችን የምንንቀሳቀስባቸው አማራጮችን ሰጥተዋል አይደል? ከተሞች ቶሎ ቶሎ ስልክሽን አንስሽ የምትጠሪው ማነሽ አንቺ የሚለውን እንድንመልስ የሚያደርጉ ናቸው። ስለዚህ እነኚህ መጥፎ ልምዶች ካሉ አለመርጋቱን መቀበል ነው። እጃችን ላይ ገንዘቡ እንዲሁም የሚያስወጣው አስገድዶ የሚያስወጣሽ ብዙ ነገር ነው። በሽ ሆኖ እንኳን እንደዚህ አይነቱን ጫማ እንደ ችግር ለነገሩ እኔ ከቤት ያልወጣ ዲዎች አሉ። ወርክ ፍሮም ሆም እያረጉ ነው። አሁን ጭራሽ ከቤት ሆኜ ለመስራት እየሞከርኩ ይኸውልሽ። አንድ ቪዲዮ የተመለከትኩት ህጻናት ልጆች አሉ፣ ጥቁሮች ናቸው እና ቤቢ በቃ ወጣም በል ትለዋለች ይላል

ከወጣው ገንዘብ ልሰራ ነው መሆን አለበት። እስማማለሁ እንጂ ገንዘብ ላወጣሉ በጣም ያለ አንድ ጓደኛችን መሰለኛል። ሁላችንም እንደዛ ቢሆን ደስ ይለናል። ስንወጣ ገንዘብ ለመስራት ቢሆን ግዴታ ነው። ያው የምታወጭባቸው አጋጣሚዎች ይኖራሉ። ግዴታ ማለት ህይወትን ደግሞ ስፔንድ እያረግሽም አጣጣም አለብሽ። ወጪ አውጥተሽ የምታጣጥሚያቸው ነገሮች ይኖራሉ። ግን ጣ ያልተገቡ ነገሮች እየበዙ እየተቆጣጠሩ ብሎ ግን አሁን ዛሬ ምንድነው ያደረግኩት ብለሽ ለነገር ምርሾም አይሆን አንዳንድ ሰው ምን አይነት ችግር አለ፣ አሁን ለምሳሌ የተወሰነ ብር አ ይህንን ብር ቆጠብኩት አልቆጠብኩት አሁን ይህን ያን ያክል ለውጥ አያመጣም ህይወቴ ውስጥ የሚል ሰው አለ። ግን እያንዳንዷ ሳንቲም ናት ለውጥ የምታመጣው። ለእያንዳንዷ ሳንቲም ዋጋ ያልሰጠ ሰው ትልቁ ቁጠባ ላይ መምጣት አይችልም፣ ወይም የፈለገው ኢንቨስትመንት ላይ መድረስ አይችልም። እንደውም አሁን ገንዘብ አላቸው የሚባሉ ሰዎች የለኝም የለኝም ነው የሚሉት ይባላል ለምን ገንዘባቸው ስራ ላይ ነው ያለው እነሱ እየሰሩበት ነው ኢንቨስትመንት ላይ ነው ያለው ስለዚህ ዝም ብሎ በቀላሉ እያነሱ የሚሰጡሽ ብር የለም ልክ ነው ይመስለኛል ልዩነት የሚፈጥረው እንደ ድሮም ትናንሽ ገንዘብ ነው ብለሽ የምትንቅው ነገር እንዳይኖር ከሆነ ለምሳሌ ቅድም ያልነው ኮንፎርት ፈልገን ትራንስፖርት ቶሎ ቶሎ የምንጠቀም ከሆነ ሁለት ሶስቴ ያስቡ በቀን እነኚህ ሰዎች ደግሞ ሲሄዱ ሲመለሱ ሊሆን ይችላል የሚጠቀሙት። ቆይ ሲሄድ ብቻ አስቸኳይ ስለሆነ ጉዳይ ልጠቀምና ስመለስ የህዝብ ትራንስፖርት እጠቀማለሁ ሊሉ አይችሉ። ምቾቱ ነው በቃ፣ ባድ ሀቢት ስሆነ ያል ነው። ከዛ እሱን በሳምንት በወር ምቺ፣ አመቱ ሙሉ ምቺ። እጃቸው ላይ ገንዘብ ያላቸው ሰዎች ይሆናሉ። ምናልባት ብዙ የሚለፉ ግን ምንም ያላተረፉ ሰዎች ይሆናሉ። እሺ፣ ታዛ ነው የሰማችሁት ያላችሁት መጨናነቅና መደበት ከኑሮ ጋር መጋጨት፣ ግራ መጋባትና ሀሳብ ማጣት ይቀራል። ወደ ውብ የኪነ ጥበብ፣ የሙዚቃ፣ የጨዋታና ቁም ነገር አለም አብረን እንጓዛለን። ሁሉም ጥሩ ይሆናል።